ወን በመፈስ አምላክ ዘወረደ በእድሜያቸው የሰሩት የጽድቅ ስራቸው እንደ መርገም ጨርቅ ለተቆጠረባቸው ሲሆን ለነበሩት ውርስ ኃጢአት ይዟቸው በአምላክ መወለድ ደስታ ሆነላቸው። በነቢያት ሁሉን ለተሰበከ የዘመን ፍጻሜ በደረሰ ጊዜ አምላክ ልጁን ላከ። የዘመን ፍጻሜ አምስት ቀን ተኩል የማያልቁ ቢመስሉ የመከራ ዓመታት ናፍቀው የጠበቁት ቅዱሳን ነቢያት የትንቢታቸው ጥግ፣ የራያቸው ቀለም፣ የጽድቃቸው ዋጋ፣ የተስፋቸው ጣዕም መልስ ማኛ ዕለቱ ቀኑ ደረሰና በማይሻር ሕጉ ከሰማይ ወረደ አማናዊ በጉ። ያኔም ዓለም በራ አዳም ተስፋ ሞላ ነፍሳት ተደሰቱ ከዘመናት ስቃይ ለማረፍ በረቱ ቃልም ቃል ጠብቆ አዳም በመሳሳት ከመጣው መቀጣት ከተላለፈበት የዘላለም ቅጣት ካለበት ውዝፍ ግፍ ሊያስጥለው በማሰብ ዘወረደ አምላክ ከመያደለሰብ ዘወረደ አምላክ ከመያደለሰብ ቅድስት የሚሰደበው ስድብ በላያቸው ወድቆ የቤቱ ቅናት የበላቸው ጠልቆ ነፍሳቸውን በጾም ያስመርራሉ ቅቤ በማጣት ስጋቸውን ያከሳሉ። ጾም ቅድስት ናት ለተጨነቀች ነፍስ የምታሰጥ ሰላም እርጋታ ለግሳ ምታድን ከድካም የነፍስን ቁስል በረቂቅ የምትፈውስ ኃጢአት የደረቀን በሐሴት የምታርስ። ጾም ቅድስት ናት ጥሪት የምታስቀምጥ ለዘላለም ኑሮ ከጽድቅ ምታሳተፍ በመልካም ቋጠሮ በመጽዋዕት፣ በስግደት፣ በንስሐ በቁርባን ሰበብ የምትሆን ሕይወት እንዲገባን መላ አካላትን ከግፍ የምትሰውር። ጾም ቅድስት ናት ስጋን በማዳከም ነፍስን ታሳምን ህዋስታን መረም ክፉ ሀሳብ ማርገብ ከመብላትም በላይ ባለመብላት መጥገብ ከማረፍም በላይ በመድከም መበርታት ጠብታ ሳይጠጡ በመጠማት መርካት ስጋ እየኖሩ መሆን ነፍሳዊ ጾም ማለት ምስጢር ነው ፍቺው ሰማያዊ። ጾም ማለት ምስጢር ነው ፍቺው ሰማያዊ መኩራ

ለሰላሳ ዘመን አጋዥ ታይኖረው ሲሰቃይ የኖረው ሰው የለኝም ያለው ምስኪኑ ታማሚ፣ አልጋውን አዘለ መቶለት አካሚ ከሐኪምም ሐኪም ሁሉን ለሁሉም ማዳኝ ሚያቅተው የሌለ እኩል የሚዳኝ ማንነቱ ጠፍቶ በስሙ እንዳይኮራ ምጻጉ ተብሎ በህመም ሲጠራ ታሪክ የሚቀይር ኤልሻዳዩ ጌታ ለብቸኝነቱ ሊሆነው መከታ ሰንበት ቀን ነው ሳይል ህግጋቱን ሳይፈቅ ውሃ የሚያናውጠውን መልአክ ሳይጠብቅ ልትድን ትወዳለህ በሚል ቃል ጀምሮ አልጋ አሸከመው ደዌውን ሰባብሮ። የእኛም ደዌ በዝቷል፣ ተጣብቀናል ካልጋ ስንት ዘመን ሞላን ከበሽታችን ጋር መዳን እየቻልን ምክንያት ስንደረድር መጻጉነታችን ዕለት ዕለት ሲጨምር ሳይታክት ሲጠይቅ በነጋ በኋለ ልትድኑ ትወዳላችሁ ወይ እያለ ከእርሱ ስለሆነ የድህነት ቃሉ ሰው የለንምና አንተው አንጻንበሉ፣ ሰው የለንምና አንተው አንጻንበሉ ደብረ ዘይት አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም መድረሻውን ሲያጣ፣ ይቅር በለኝ የለ ንስሐ አባት የለ፣ ሁሉም በየስራው ፍርድ እየተቀበለ ወደሚኖርበት የዘላለም ቤቱ ይገባል፣ ወደ ፍቅር ወይም ወደ እሳቱ። አቤት የዚያን ጊዜ የት ይሁን መግቢያችን? ስንጨፍር ስንዘፍን ስንበላ የኖርን ስጋውን ያልቀመስን ደሙን ያልተቀበልን ስንበድል የኖርን ወዮልን ወዮል። ቸርነቱ አያልቅም እያምን በሹፈት ስንደርብ የኖርን በኃጢአት ላይ ኃጢአት። የአምላክ መምጫው ደርሶ መለከት ሲነፋ በዚያች ጭንቅ ሰዓት መድረሻ ሲጠፋ ከፍየሎች ተርታ ይሆናል ፈንታችን፣ ከርጉማኑ ወገን ጠራ ስማችን። ደግሞም የፈጸሙት ትእዛዛቱን ሁሉ ከስጋቸው ይልቅ ለነፍስ የሚያደሉ የአባቴ ብሩካን በቀኝ ይባላሉ፣ ከበጎቹ ተርታ ይቀላቀላሉ። ወየውለን ጌታ በደብረ ዘይት ለተናገረ ያዘዘንን ሳንኖር ተኝተን እንዳንቀር ድንገት ጌታ መጥቶ ከምንደናበር፣ በቀን ይሁን ሌሊት ሲመሽ ወይ ሲነጋ፣ መምጫው መች እንዲሆን ፍጹም ስለማናውቅ በነፍሳችን እንስጋ፣ ፍጹም ስለማናውቅ በነፍሳችን እንስጋ። የተሰጠን መክሊት የተፈጥሮ ጸጋ ማን ይሆን ለማትረፍ ለተጠን ሚተጋ? ማን ነው የታመነ አትራፊ አገልጋይ የጌታውን እምነት ማያባክን ሰናይ? የሰው ሁሉ ጸጋ መክሊት ይለያያል፣ ሁሉም ነው ለየቅል። አንዱ አምስት ዲናር፣ አንዱ ሁለት ዲናር፣ አንዱ አንድ ዲናር ይሰጠው አልባቀም። አትርፎ መጠበቅ ነው የእርሱ ድርሻ ጥሙ አምስቱን አብዝቶ አስር ካደረሰ ሁለቱን አትርፎ አራት ካደረሰ በጥቂት መታመን በብዙ ይሾማል ወደ ጌታው ደስታ በሰላም ይገባል። ግና ግና ከመክሊቱ የተሰጠው ጸጋ ሳይጠቀምበት ደብቆት ባይተጋ ታማኝ አገልጋዩ አልሆነውምና የጌታውን ትዕዛዝ አልጠበቀምና የማይጠቅም ባሪያ ተብሎ ይጠራል። ወደ ጥርስ ማፋጨት ጨለማ ይጣላል። ከእርሱም ተቀምጦ ይሰጣል ለሌላ። ያልደከመበትን ተቀምጦ እንዳይበላ የተሰጠን ዲናር ተርፎ እንዲባዛ፣ መልካም መክሊታችን እንዳይቀር በዋዛ ጸጋችን ተጠቅመን ሌላ ጸጋ እንግዛ ጸጋችን ተጠቅመን ሌላ ጸጋ እንግዛ። ወስብሐት ለእግዚአብሔር።